አላቋረጥኩም አላቋረጥኩም። ብዙ ሰዓት ስታወራ እያዳመጥኩ ነበረ ብዙ ሰዓት ስታወራ እያዳመጥኩ ነበረ። አንተም ደግሞ በተራ አዳምጥ። ስለዚህ በዚሁ ርዕስ ብሮድካስቱ ላይ በቀረባችሁበት ርዕስ ቀርበህ ትወያያለን። የፊት አትወያይም። ነቢዩ መሐመድ በባይብል ተገልጧል አልተገለጠም በሚል ትወያያለህ ማትወያይ ከሆነ አልወያይም በል ይለ የኔን የምወያይበትን መንገድ እና የማቀርብበትን መንገድ ልትወስንልኝ ግን አትችልም ውይይቱን ተቀብያለሁ ብያለሁ ውይይቱን ተቀብያለሁ ለምሳሌ አንድ ጊዜ አድምጣ ኢሳያስ ለምሳሌ 29 ላይ ከባህሪ አሁን የተገለጠ አለ ማንባብም ባይችል ብዙ ጊዜ ስለምታነቱት ከእሱ ተነስቼ ስለ መሐመድ ባህሪ ከዛ ከተገለጠው ባህሪ ጋር ይገናኛል ወይ ይሄ በዚህ ባህርይ የተገለጠው መሐመድ ነው ወይ እኔ ዝም ብዬ ቅንጭብ ቅንጭብ ሳይሆን ሙሉ ሀሳቡን ስለማብራራ ስለ መሐመድ ባህሪ ጋር እያይዛለሁ። ይሄንን ካልፈለግ መሐመድ ላይ ድፍረቱ የለህም። እኔ ደሞ እንዴት ጀገነ ብዬ ነበር፣ ለመጀመሪያ ጊዜ ሙስሊም በሙሐመድ ጉዳይ ላይ ያወራ መጣ ብዬ ነበር። ስለዚህ እኔ ልትወስን ልኝ አትችልም። መጽሐፍ ቅዱስ ምክንያቱም እኔ ስለ እስልምና መውቀት አለ። ስለዚህ ዲቤት ሳደርግ ስለ መሐመድ ባህሪ መጽሐፍ ቅዱስ ላይ ተጠቅሷል ብልህ ያለ ባህሪው ስትጠቅስ መሐመድ ይህ አይነት ባህሪ አለው ወይ እዚህ መጠቀስ የሚችል ይህንን ይህን ካራክተር መሸከም የሚችል ባህሪ ያለው ለምሳሌ እንደ ሙሴ ያለ ነብይ ትላለህ እንደ ሙሴ ያለ ነብይ ነው ወይ ብዬ ያነሳለ አይደለም ብዬ አቀርባለሁ። ስለዚህ ከሙሴ የተለየባቸውን ባህርያቶች ይዘረዝራል። እኔ ልታስረዳኝ አትሞከር፣ እንዴት እንደምወያይ ውይይቱን ቀብያለው ጎሄድ። ያ ውይይቱን እናድርግ። ውይይቱ ደግሞ እንዴት ነው የሚሆነው? ነቢዩ መሐመድ በባይብል ነው የሚሆነው። እዛም ላይ አሁን ባነሳው ክራይቴ ረቆ አንዴ 29 ላይ ለምሳሌ ኢሳይያስ 29 ላይ እዛ ጋር ካሉት መስፈርቶች አምጥተህ ነቢዩ ኢስላም ባህሪ ብለህ ማቅረብ ትችላለህ፣ ችግር የለውም። ዘዳግም 18 18 ላይ ለምሳሌ ሳታኒክ ሬቨሌሽን ብለህ ማምጣት ትችላለህ፣ ችግር የለውም፣ እንወያይበታለን። ይሄ ችግር የለውም። ነገር ግን ቆይ ቆይ አንዴ እየወሰንኩላ አይደለም፣ ምሳሌ ነው እየሰጠው ያለው፣ ምሳሌ ነው እየሰጠው ያለው የምታቀርቡትን ነገር ስለማቅ ማለት ነው። ለዚህም ነው ከኔ ጋር ማትወያዩት እና የፈለግከውን ነገር ይዘህ መምጣት ትችላለህ። ነገር ግን እዚህ ጋር እየተወራ ያለው ስለሌላ ሌላ ስለ ነብያት ባህሪ ሳይሆን ጥቅሱን ይዘን ጥቅሱ በዚህ በዚህ ምክንያት ለነቢዩ አይሆንም ኦር ይሆናል በሚል ቶፒክ ስለሆነ እንወያይበታል። አይ ይህ አያዋጣኝም ስለ ነቢያት ባህሪ ነው የምወያየው ካል በዛ ላይም አናዘር ቶፒክ አድርገን መወያየት እንችላለን። ግን በነቢያት ባህሪ ብቻ እንወያይ ከተባለ ለብቻው እንወያያለን። ነቢዩ ሰለላሁ ዐለይሂ ወሰለም በባይብል ተገልጧል የሚል ይህ ራሱን የቻለ ትልቅ ቶፒክ ነው እና በዚህም እንወያያለን ማለት ነው። እባክህ መቀበልን አሳውቃል። እኔም የሚወያይበትን መንገድ እኔ ማቅረብ የምችላቸውን ነገሮች አትወስንልኝ እንጂ አንተን አልወስንም በመሐመድ ጉዳይ ላይ መጽሐፍ ቅዱስ ላይ ተገልጧል ብለህ በመሐመድ ጉዳይ ላይ ማውራት ትችላለህ፣ መብት ነህ። ስለ መሐመድ የፈለገውን ነገር ማብራት ትችላለህ መጽሐፍ ቅዱስ ላይ ተጠቅሷል በሚለው ሀሳብ። መጽሐፍ ቅዱስ ላይ አልተጠቀሰም፣ የተጠቀሰው በዚህ ባህሪው አልተጠቀሰም። በዚህ ባህሪው ግን መጽሐፍ ቅዱስ ላይ ተጠቅሷል ብዬ ስለ መሐመድ ባህሪያ ታወራለህ። ይሄ የውይይት ሂደት ነው። እኔ አንተ ሌለ የምትወስንልኝ የማቀርበው መረጃ ማለት ነው። ስለዚህ አንተ ማነው ሙሴን እንደማይመስል የሙሴ ባህሪ እንደሌለው ከሙሴ ጋር አብሮ ሊቆም የማይችል ነቢይ እንደሆነ ሳሳይ ከፋ አይገባም፣ እንደው ደስ ሊል ነው የሚገባው ስለሱ ባህሪ ሳወራ። ስለዚህ ውይይቱም ተቀብያል፣ ግን የማቀርብበትን መንገድ እና እንትን ግን አትወስድም፣ ችግር የለውም። በፈለግከው መንገድ ማቅረብ ትችላለህ። ስለ ባህሪ ሳይሆን ርዕሱ ስለ ነቢ ስ ሰለም በባይብል ተጠቅሷል አልተጠቀሰም በሚል ቶፒክ ይኸው ቀኑን እንወስን፣ መች ይሁን ብራዘ። ተጠቅሷል ሲባል እኔ በሁለት መንገድ ነው የማየው። ስለዚህ ተጠቅሷል በባህሪ ደረጃ ተጠቅሷል፣ በስም ደረጃ ተጠቅሷል። ሲጀመር ተጠቅሷል ስንል እኮ በባህሪ ደረጃ እና በስም ደረጃ ነው። ነቢ ስ ስለም ባህሪያቸው፣ ስማቸው በመጽሐፍ ቅዱስ ተጠቅሷል ነው። በዛ ንግባ እኮ ችግር የለም። ስም ተጠቅሷል ወይ ባህሪ ተጠቅሷል ወይ ምናምን ብለን ስናነሳ የምናነሳቸው ጉዳዮች ይኖራሉ። ይሄ ማለት ለምሳሌ እንደዚህ ያለ ባህሪ ያለው ሰው እዚህ ቦታ ላይ አልተጠቀሰም። ይሄ አይነት ባህሪ የዛ ክፍል ባህሪ አይደለም ብዬ ሳነሳ ሀዲስ ሳነሳ አንዳንድ ነገሮችን ሳይነሳ እንዳይከፋለ ማለት አሁኑ ላሳውቅ ብዬ ኖ ምን ምን አሁን እኮ ማይገናኝ ነገር ነው እያገናኝ ስለዚህ ስለ ባህሪ ሊሆን ነው ማለት ነው። ቶፒኮ ስለ ባህሪ አይደለም። ስለ ባህሪ አይደለም። ለምሳሌ ማይገናኝ ቆይ ቆይ፣ ከቶፒኩ ጋር ማይገናኝ ቆይ፣ ከቶፒኩ ጋር ማይገናኝ ነቢ ሰለም እንዲህ አይነት ባህሪ ያላቸው እንደዚህ አይነት ባህር ያለው አካል እንደዚህ አልተጠቀሰም ልትል ነው። እኔ አላልኩም እንደሱ። አሁን ለምሳሌ እንደዚህ ያለ ባህር ያለው እዚህ ቦታ ላይ ለምሳሌ ብያ አለው የሙሴ ታሪክ አለ። ስለ ሙሴ ባህሪ ሳወራ ስለ መሐመድ ባህር አወራ ምክንያቱም አንተ የምታነሳቸውንም ድቤቶችንም እኮ አቃለሁ። መሐመድ ከሙሴ ጋር በዚህ በዚህ በዚህ በዚህ መሳሰላል ስትለይ አይ በዚህ በዚህ በዚህ በዚህ አይመሳሰልም ስል የማነሳቸው የሙሐመድ ባህሪያቶች የሙሐመድ የነቢይነት አካሄዶች ነቢይነቱን ያጸደቀበት መንገድ ምናምን በደንብ ነው የማወራው ማለት ነው እዚህ ላይ። ስለዚህ ምንወያየው ርዕሱ ምንድን ነው? ነቢዩ ተተንቢዋል ወይ ነው ርዕሱ እኮ ነው እኮ። ነቢዩ መሐመድ በባይብል ተተንቢዋል ወይ አልተተነበ የምትል ከሆነ ትቀርባለ አይ ተተንቢዋን የምትል ከሆነ ደግሞ እዚህ ኮንሴፕት አደርጋለሁ። ምታምን ከሆነ ጥቅሶቹን ማለት ነው አነስ በግልጽ ቋንቋ ነገር እኮ ከነብዩ ከነብዩ ሙሴ ጋር አንድ አይነት ባህሪ ያለው ወይም ደግሞ እንደኔ ያለ ነብይ ካለ እንደ ሙሴ ነው ወይ ብስብዬ ሳነሳ መሐመድ ከሙሴ ባህርያት ጋር የማይሄዱ አሸን ጉዳዮች ስላሉት እነሱን ጉዳዮች አነሳለሁ። ስለዚህ ከሙሴ ስለ ባህሪ ያለ ለማ የምናውረው ስለ ባህሪ አይደለም የምናወራው። የምናወራው እኮ በባይብል ተጠቅሷል አልተጠቀሰም የሚል ስለ ዲቤት የምታወቅ ከሆነ የትኛውም ዲቤት ላይ ነቢዩ መሐመድ በባይብል በሚል ተገብቶ የትኛውም ዲቤት ላይ የዚህ አይነት ዲቤት ተካሂዶ አያውቅም። የነቢ ስ ሰለም ባህሪ ኦር ቆይ ቆይ ቆይ የኢየሱስ ባህሪ የእንትና ባህሪ ተብሎ አይደለም። ኢየሱስ ለምሳሌ በብሉ ኪዳን ላይ ትንቢት አለው ሲባል እነዛን ትንቢት ሄደን ነው ፊገር አውት የምናደርገው የምንመለከተው ልክ በዛው ሴንስ ኢየሱስ ቆይቆይቆይ ሙሐመድ በባይብል ተጠቅሷል፣ እንግሊዝኛ ማተር ሙሐመድ በባይብል ተጠቅሷል ካልን እዛው ጥቅሶቹን ሄደን ነው የምንመለከተው። ያንን ማድረግ ማስችል ከሆነ ጥቅሶቹ ላይ ቆመህ የማታወራ ከሆነ እኛ ሙስሊሞች ፊት ፖድካስት ላይ ብቻ እየቀረብክ የምታወራ ከሆነ ኮንሲድ አድርገ እዚህ ጋር አማን ስታተብል ብራዘር፣ የናንተም እንደዛ ነው የሚያደርጉት። አሁን ጉዳዩ እኔ ያልኩ ዝግጁ ነኝ፣ አንተ ግን አትመጥተኝ ልጅ ኮን ከልግባ ዝግጁ ከሆንክ ቀን እንወሰንና እንግባ። ድቤት የማደርግበትን መንገድ የማቀርባቸውን መረጃ የሚሄድበትን አቅጣጫ ለትምህርት የፈለግከውን መረጃ ማምጣት ትችላለህ። የፈለግከውን ቀኑን እንወሰን። በኋላ ሁላችሁም ሰምታችኋል። በኋላ በማቀርበው ነገር ዝግጁ ሆኖ ነው የእኔ፣ በኋላ ርዕስ ቀየረ ሀሳብ ቀየረ ምናምን እንዳይል ተስማምተናል ርዕሱ አስሎንግ መሀመድ ስ ለም በባይብል እስከሆነ ድረስ ርዕስ ቀየርክ አለም ለምንለዋለ ባይብል ተጠቅሷል ስንል በባህሪ ደረጃ በስም ደረጃ ተጠቅሷል በባህሪ ደረጃ የሙሴን የሚመስል ነብይ ነው ወይ የነብይነቱን ኳሊቲ አሟላል ወይ አነሳ መንፈስ ቅዱስ ለምሳሌ መንፈስ ነው ኢየሱስ ልኮታል የሚል ሀሳብ አለ ስለዚህ ስለ አጽናኙ ስለሚባለው መሐመድ የማጽናናት ባህሪ አለው ወይ? አጽናኙ በቀጥታ አጽናኙ ስለሚል መሐመድ ያጽናናል ወይ ትጠቅሳለህ? ችግር የለውም፣ ችግር የለውም። እዛ ላይ ያወራኋቸውን ፖድካስት ላይ ያወራሁትን እዚህ ጋር መተህ ማውራት ትችላለህ። ቀርበን እንዋይ፣ ቀኑን መሰለህ። ያወራሁትን አይደለም ማውራት ብራዘር፣ እዛ ጋር የተናገርካቸውን ንግግሮች የምታምንበት ከሆነ ቀርበ በዚህ በዚህ ምክንያት አይደሉም ብለህ ቶፒኩ ተስማምተናል መግባት እንችላለን። ነገርኩህ እኮ መረጃዎችን አንተ አትመርጥልኝም። እየመረጥኩህ አይደለም። የፈለግከውን አምጣ በቃ። እሺ፣ የፈለግከውን አምጣ። ቀኑን ወስን፣ ቀኑን ወስን። እሺ፣ ሰኞ ይመችሃል? ሰኞ ማታ ሶስት ሰዓት ላይ ኦኬ። ዛኛው የቀረውን ነገር ደግሞ ቴክስት አረግላለው በውስጥ እና እንጨርሳለን ማለት ነው። ችግር የለውም እሺ፣ ችግር የለውም። ኦፕኒንግ እኔ አደርጋለው አስራ አምስት ደቂቃ አስራ አምስት አስራ አምስት ደቂቃ ማለት ነው ጀማሪ ከዚያ በኋላ ሪባትል ሁለት ዙር እናረጋለን አስር አስር ደቂቃ። እሺ ሰባት እናርገው፣ ሰባት ሰባት ደቂቃ ሪባትል። ተስማምተሃል አይደል? ሪባትል ማለት ምን ማለት እንደሆነ ግን ህዝቡ ማወቅ አለበት። ያ አንተ ያቀረብከውን አርጊመንት ከዛ በኋላ በእኔ በተራዬ መልስ እሰጥበታለሁ። አንተም ደግሞ እኔ በማቀርበው ሬዝ በማረገው ነገር ላይ መልስ እሰጥበታለሁ ማለት ነው። አው በጣም ጥንቃቄ መደረግ ያለ ብዙ ጊዜ ጭቅጭቅ ስለሚመጣ ሪባትል ማለት እኔ ያነሳኋቸው ላይ አዲስ ጥቅስ አዲስ ሀሳብ አዲስ መረጃ ማምጣት አይቻልም ማለት ነው። እኔ ሪባት እኔ ያወራሁበት ጉዳይ ላይ ምላሽ ነው የሚሰጠው። እኔ ለምሳሌ የሆነ ጥቅስ ምላሽ ትሰጣለህ እንጂ ሌላ ለምሳሌ አስራ አምስት ደቂቃው ላይ ያልጠቀስከውን ሌላ ጥቅስ እኔ ያልጠቀስኩትን ሌላ ጥቅስ አናመጣም። ለአንተም እኔም እንደዛው ነኝ። ምክንያቱም ለተጠየቅ ላነሳኋቸው ጥያቄዎች ወይም ለነሳዎች ችግር የለው፣ ችግር የለው። ከዛ ጥያቄና መልስ፣ ጥያቄና መልስ አስር አስር ደቂቃ ይቻል፣ ኪዌኔ ማለት ነው። ኪዌኔ አስር አስር ደቂቃ። ከዛ ኮንክሉዥን ሰባት ሰባት ደቂቃ እናደርገዋለን። ኦር አምስት አምስት ደቂቃ እናደርገዋለን። ድምዳሜ አምስት አምስት ደቂቃ ማለት ነው። ስለዚህ ሁሉንም ነገር ተስማምተናል። ሪከርድ አለ። ሰኞ ማታ ሶስት ሰዓት ላይ ኦፊሻል የሆነ ዲቤት እናደርጋለን ማለት ነው። ሌላ አንድ መናገር የምፈልገው ነገር አለ። የምናቀርባቸው መረጃዎች ፊዚካል መሆን አለባቸው። ፊዚካል መሆን አለባቸው ማለት ነው። የሆነ አጤራ የሆነ ምናምን እንደዚህ እንደዚህ አንተ አደለም መጽሐፍ ስትጠይቀኝ ልከፍት ልችላለሁ። መረጃ ውድቅ መሆን አለበት። እንደዛ ከሆን መጽሐፍ ትከፍታለህ፣ መጽሐፍ ቅዱስ እሱን ላይቭ ላይ እናወራበታለን። ስትገባ እዛ እናወራበታለን። እዛ ጭቅጭቅ ምናምን አያስፈልግም። እኔ ላይቭ ስገባ ቁጭ ብዬ የማሳየ መጽሐፍ ቅዱስ ስጠቅስ መጽሐፍ ቅዱሱን ከፍቼ ነው። በሶፍት ኮፒ ሊሆን ኮፍት ኮፒ ከሆነ ቀጥታ ሶፍት ኮፒው እንዲት ለዝግጅትም ይመጣል። በኋላ አይ አልቀበልም እንዳልልህ እና ጭቅጭቅ ውስጥ እንዳይገባ ማለት ስክሪንሾት ምናምን አለ። ቀጥታ መጽሐፍ ከሆነ መጽሐፍ ትገልጣለህ፣ ፔጁን ታሳያለ። መጽሐፍ ላይ ትገልጣለህ፣ መጽሐፍ ቅዱስ ላይ መጽሐፍ ላይ ትገልጣለህ፣ ታብራራለ። ማስታወሻን በግል ማየት ትችላለች፣ ችግር የለም። ለእኔ ስታሳይ ግን ሚዲያ ላይ ስታሳይ የተጻፈ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ሶፍት ኮፒ፣ ሌላ መጽሐፍ ከሆነ ያንን መጽሐፍ ሶፍት ኮፒ ከፈለግም ሀርድ ኮፒ ካለ ችግር የለው። እኔም ሳቀርብ እንደዛው ነው። እዚህ ጋራ አንተ ሰዓቴን እኔ በዚህ መልኩ የምገልሰው አይደለውም። ገና መጽሐፍ ቅዱስ ከዚህ ጥቅስ እየከፈትኩ ከዚህ ጥቅስ እየከፈትኩ አልሄድም። እስክሪንሻት አድርጌ መጽሐፍ ቅዱስን አቀርባለሁ። ትክክል አይደለም ክፍት ምትለኝ ከሆነ ከፍትላለሁ፣ ችግር የለውም። መጽሐፍ የምጠይቅ ከሆነ መጽሐፎች ይከፈትልሀል በምጠይቅበት ሰዓት ኦፊሻሊ እዞ ጋር ከፍትላለሁ። እኔ ችግር የለብኝም፣ የማቀርበው መረጃ ስለምተማመን በምጠይቅበት ሰዓት መጽሐፎችን የማቀርብልህ ይሆናል። ግን ሰዓቴን መጽሐፍ እየከፈትኩ አልገልም። ገና እዚ ጋር አንድ ጥቅስ እዛ ጋር የሄድኩ አንድ ጥቅስ እንደዛ ነው ነው። እዚህ ጋራ መጽሐፉን እስክሪንሻት አድርጌ ያቀርባለው። ትክክል አደለ የምትል ከሆነ ከፍትላለሁ። የማውራውን ነገር አንደርስታንድ ንስታ እንዲ አላደረክም ብራዘርዬ። እኔ ለምሳሌ ስታቀርብ፣ ፕሬዘንት ስታደርግ ያንን መጽሐፍ እየገለጥ መጽሐፍ እየገለጥ ኳላልኩ እኔ ያልኩት መጽሐፍ ስጠይቅህ አጤሬር አልፈልግም። መጽሐፉን ስለ ከፍተ ፔጅ ጊዜ ሊጨርስ ስታብራር አንደርስታንድ ማድረግ አለብህ የማወራውን ነገር ምን ይለዛል። እኔ እያወራ እየተናገርኩ ያለሁት መጽሐፍ መረጃ መቅረብ አለበት ነው እንጂ መጽሐፍማ ስናወጣ ለሁለታችንም አይሆንም እኮ። እሱ ፓወር ፖይንት አዘጋጅተህ ወይም ደግሞ እንትን አድርገህ ልታቀርብ ትችላለህ። እሱ አጣላንም። እና ደግሞ አንድ የመጨረሻ ነገር በዲቤቱ ላይ ብላስፌሚ ወር ስድብ አይቻልም። አንዱ አንዱን ሃይማኖት መሳደብ አይቻልም። አርጊመንት ማቅረብ ይቻላል። ስድብ ግን አይቻልም። አይ ቲንክ እሱም አንተ የምትስማማ ይመስለኛል በዚህ ሀሳብ። እናንተ ሙስሊሞች ስድብን በምተረጉምበት መንገድ ያልስማማ ያልስማማ እኔ ስለ አሁን እንደ ቅድም እሳደባለሁ እያልከ ነው? አላልኩም። አንተ ስድብ በምትልበት ትርጉም አልስማማም ነው ያልኩህ፣ እንጂ እሳደባለሁ አላልኩህም። እኔም ስድብ ብለን የምንተረጎመው ሁላችንም የምናውቀው ነገር ነው። ስድብ ማለት ቆይ ቆይ፣ አንድን አካል እንዲህ እንዲህ ነው ብለህ መሳደብ ነው። ሁላችንም የምናውቀው ነገር ነው። ስድብ ማለት ስድብ። እሳደባለሁ የምትል ከሆነ ይሄ ክርስትናን ምግብጫ የምታደርግ ነው። እኔ አሁን አንተ ስድብ ብለህ በምተረጉመው መንገድ አልተረጉምም። የእኔ ስድብ ብዬ የማስበው መንገድ አለ። ለምሳሌ ሀዲስ ላይ ጠቅሼ ለማወራቸው ነገሮች ውይይት ድቤት ላይ ለማወራቸው ነገሮች ተሳደብ ከምናምን ካልከኝ አልስማም። ጥቅስ ጥቅስ መጥቀስና መሳደብ ይለያያል። ጥቅስ ጠቅሰ ማውራት ትችላለህ፣ አርግመንት ማቅረብ ትችላለህ ግን ስድብ መሳደብ አይቻልም ያልኩህ ብራዘር እኮ። ስድብ የሚለውን እንተርጉም። አሁን ስድብ ብዬ የማምነው አንተን አታክ ለማድረግ የምሰነዝራቸው አንተ ላይ ፎከስ ያደረጉ ነገሮች ከሆኑ ስህተት ናቸው። ነገር ግን ሀዲሱ ላይ ተጠቅሶ መሐመድ እንዲህ ነው እንደዛ ነው ብዬ ላወራውት ነገር ነብይን ተሳደብክ ምናምን ካልክ ባትመጣ ነው የሚሻለው። ምክንያቱም ስድብ አይደለም። ኖ ኖ ኖ እኔ ለምሳሌ ኢየሱስ እንዲህ ነው ብዬ ብሳደብ ስድብን ማለት ነው። ልክ ወንድሞች እንደሚሳደቡት አድርጌ ብሳደብ ያ ስድብ ነው። ነገር ግን እኔ እያልኩ ያ ቪዲዮ ከፍቼ ላሳይ እችላለሁ። ሲሳደቡ ወንድሞች አብራቸው ላይ በምትገባው ማለት ነው ያንተ ወንድሞች ራሱ። ስለዚህ እናጠቃለውና ነገሩ ተስማምተናል፣ ተስማምተናል፣ ተስማማ። አሁን አንተ ምንም ወደ ሌላ ሀሳብ መጣ እኔ እናንተ እያወራን ያለነው ወንድሞች ይሳደባሉ ወንድሞች ይሳደባሉ የሚለው አይደለም። ያንተ ውስታዞች ናቸው የሚሳደቡት። አሳይ እችላለሁ እሱ ነው ከዛው ቃል በቃል የባለጌ ቃል እያወጡ የሚሳደቡት ወንድሞች ናቸው። ይ ውስታዞች ላል አንድ ውስታዝ እንደዛ ብሎ የሚሳደብ ልታሳይኝ አትችልምይ ላሳይ ይችላለ እንኳን ውስታዞቹ ማለት ነው። ተውና እሱ እንደዚህ ከሆነ እንደዚህ ከሆነ ሲሳደብ ማሳይ የገዛ አምላክህን ሲሳደብ ላሳይ ይችላለሁ ቃል በቃል ማለት ነው። እኔም አላህን አሳይሀለሁ ለም አሁን ተወሱ አሁን አንተን እዚህ ውስጥ የገባው አየው አንተም ለመናገር አታንስም እኔም ለመናገር አናንስም፣ ግን በስነ ስርዓት ስድብ ማለ ወይ፣ አድምጥ አንድ ጊዜ ስድብ ማለምን ማለት ነው የሚለውን እያወራው ወንድሞች ምናምን አንተና የተናገርከ ሌለው እኔ እኮ በስነ ስርዓት እያወራው ወንድም ጋር ምናምን ጋር ሰው ጋር ላይልኩም እኮ እኔ ያልኩት ስድም አለምን ማለት ነው ስድብ ማለት ሀሳብ ማቅረብ ማለት ከሆነ አልስማማም። ስድብ ማለት ግን አንተን አታክ ማድረግ ከሆነ እሱን ልክ ነው፣ እኔም አላደርግም። ወንድሜ ነህ፣ ልሰርብህ አልችልም። በቃ ይሄ ነው ጉዳይም። ወንድ ወንድሞች ምናምን ብለህ የጀመርከው እኮ አንተን አደለም። ቢያንስ እኔ ያልኩህ ስድብን ዲፋይን፣ ምክንያቱም ስለሚሳደቡ ስድብን ዲፋይን ላድርግልህ ነው፣ እና ወንድሞችን የጠቀስኩለት። አንዴ አታቋርጠኝ፣ እያዳመጥኩህ ነበር። አታቋርጠኝ። እና ምን እናደርጋለን አሁን? በጀነራሊ መሳደብ አይቻልም በዲቤቱ ላይ። ስለዚህ አጠቃላይ ያለውን ነገር ተስማምተናል። ሪከርድ አለ፣ ሪከርድ ተደርጓል። ሰኞ ማታ ሶስት ሰዓት ላይ ኦፊሻል የሆነ ዲቤት ይኖረናል ማለት ነው። መልካም ቀን ይሁንልህ። ደህና ዋሉ ሙስሊሞች ሰላሙ አለይኩም ረመቱላ ወበረካቱ ሰላም።